እና ቃይዳን የጨረሱ ማለት ነው። ከልጆችም ከወላጆችም የተመረቁ ናቸው ማለት ነው። እና ዳሩል አርቀም የቁርአን ትምህርት ቤት ለሶስተኛ ዙር ሲያስመርቅ ነው። ከአሁኑ ጋር ልጆችን ለሶስተኛ ጊዜ ሲያስመርቅ፣ ወላጆችን ደግሞ ለመጀመሪያ ጊዜ በቃይደት ኑራን እያስመረቀ ነው ማለት ነው። እና በጣም የሚበረታታ በጣም የሚደገፍና ሞራል የሚሰጠው የቁርአን የትምህርት መርከዝ ነው ማለት ነው። እና በጣም ደስ በሚል ሁኔታ ተመርቀናል። በጣም ደስ ብሎኛል፣ ብቻ አልሐምዱሊላህ። በጣም ደስ የሚል ስሜት ነበረ፣ ወላሂ ሐቂቃ። እና እናንተም ከተመቻችሁ ቪዲዮዎችን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የሆኑ ዳሩል አርቀም የትምህርት ማዕከል፣ እንደዚሁም ደግሞ ስለ ዳሩል አርቀም ማወቅ የምትፈልጉት ነገር ካለን እናሳወቃለን ማለት ነው። ዳሩን አርቀም ከሚሴ ከተማ የሚገኝ የቁርአን ትምህርት ቤት ነው። ማሻላ በጣም ደስ የሚል ነው። ከተጀመረ ገና አንድ አመት ከስድስት ወሩ ነው። በዚህ በአንድ አመት ከስድስት ወር ውስጥ ለሶስተኛ ጊዜ ነው ማለት ነው አሁን ያስመርቀው ማለት ነው። ወላጆችን ለመጀመሪያ ጊዜ ሲያስመርቅ ልጆችን ደግሞ ለሶስተኛ ጊዜ ነው ማለት ነው ያስመረቀው። በጣም በረታታ ነው። ወደፊትም በጣም ጎበዝ ጎበዝ እና ጥሩ ጥሩ እንትኖች የቁርአን ሐፊዞች ይወጣሉ ብዬ ተስፋ አደርጋለሁ። እንሻአላህ ደግሞ ይወጣሉ በአላህ ፈቃድ ማለት ነው። በጣም ደስ በሚል ሁኔታ እንደዚህ ኡስታዞቻችን ከፊት ለፊት አድርገን ሄደናል ማለት ነው። በጣም ነበር ደስ የሚለው ቪዲዮ። እስከ መጨረሻዊ ያሉ ፕሮግራሞች አሉ። የሽልማ ስነ ስርዓት አለ። የማበረታቻ ወርቅ የተሰጣቸው አሉ። በጣም ደስ የሚል ነው።